ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዚያ ሰላሳ ወይም ሜይ ስምንት የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቱን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ በማለት ወደ ዕለቱ የምንዛሬ ዕለታዊ ተመን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 159 ብር ከ26 ሳንቲም እየተመነዘረ ይገኛል። ዶላርን በከፍተኛ ዋጋ በመመንዘር ላይ የሚገኘው ባንክ ዘመን ባንክ ሲሆን 131 ብር ከ85 ሳንቲም ገዝቶ 134 ብር ከ49 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 180 ብር ከ31 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ በመመንዘር ላይ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገቢያ 193 ብር ከ48 ሳንቲም እየተመነዘረ ነው። የስዊስ ፍራንክን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 አባይ ባንክ ነው 84 ብር 26 ሳንቲም መግዣ 85 ብር ከ94 ሳንቲም መሸጫ መሆኑን አስታውቀዋል። በንግድ ባንክ 78 ብር ከ15 ሳንቲም ገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገቢያ 22 ብር ከ01 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ በመመንዘር ላይ የሚገኘው ባንክ ወጋገን ባንክ ሲሆን 18 ብር ከ14 ሳንቲም ገዝቶ 18 ብር 50 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር 67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 212 ብር ከ60 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 175 ብር 46 ሳንቲም ገዝቶ 178 ብር 97 ሳንቲም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 እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 413 ብር ከ72 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 224 ብር ከ73 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 422 ብር ከ16 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገበያ አራት ብር ከአስራ ሁለት ሳንቲም እየተመነዘረ ይገኛል። የግብፅ ፓውንድ በጥቁር ገበያ 3 ብር 14 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች ዕለታዊ የምንዛሬ የተመን ይሄን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።